የተካፈል ነው የህያው እግዚአብሔርን እስትንፋስ ነው የነፍስ መልኳ የእግዚአብሔር ባህሪ ነው ነፍሳችንም ቁርጥ እግዚአብሔርን እንድትመስል ተደርጋን የተፈጠረ በኛ በእኛ ውስጥ ያለው ማድረግንም መፈጸምም የሚችል ነገር አቅማችን በታች እየኖርን ስለሆነ ነው ደካማ ሆነን እያለን ምርኩዛችን የሆነውን እግዚአብሔርን ጥለን እንዴት ነው የሚሳካልን ስትልኝ ውድ ኢትዮጵያውያን መልካም አዲስ ቀን ዛሬ ይዤላቸው የመጣሁት ቪዲዮ ስለ ሰው ልጅ አፈጣጠር ነው። እኔን የመሰጠኝ ነገር ግን ሁላችንም በእውቀት ደረጃ የምናቀው ከአስተዋልን ብቻ ጥበብ የሚሆን ከተጠቀምንበት ደግሞ ተፈጥሮን ማዘዝ የሚችል ኃይል እኛ ውስጥ እንዳለ የምናይበት ምርጥ ቆይታ ይኖረናል። ታዲያ ቪዲዮ ተደራሽነት እንዲኖረው ላይክ፣ ሰብስክራይብ፣ ሼር ማድረጉን አይርሱ። በእውቀት ደረጃ ከክርስቲያንና ከሙስሊም ወንድሞቼ ጋር ስለ ሰው አፈጣጠር አውርቼ ነበር እና ተመሳሳይ ግንዛቤ ነው ያለው። እንደ መጽሐፍ ቅዱስ ግን እግዚአብሔርም አለ፣ ኑ በመልካችን በምሳሌያችን በአምሳላችን ሰውን እንፍጠር አለ። ወደ ቻናሌ ተከታታዮች እዚህ ጋር እንድታስተውሉ በጣም እፈልጋለሁኝ። እግዚአብሔር ሰውን በምድር አፈር አበጃጀውና የህይወት እስትንፋስን እፍ አለበት። አሁን እኔ ራሳችሁንም እንድጠይቁ ወይም ደግሞ እኔን የገባኝን ነገር እናንተ እንዲገባችሁ፣ ምንድን ነው ያ እፍ ያለው ነገር ብለን ስንጠይቅ የተካፈልነው የህያው እግዚአብሔርን እስትንፋስ ነው፣ ያውም መልኩ ያለበት በምሳሌው በአምሳሉ ነፍስ የምንላት ማለት ነው። የነፍስ መልኳ የእግዚአብሔር ባህሪ ነው። ደግነት፣ ቸርነት፣ ቅድስና እርህራሄ፣ ሰላም፣ ፍቅር፣ ትህትና መልካም የተባሉ ነገሮች በሙሉ የእግዚአብሔር ባህሪዎች ናቸው። የእኔ ልጅ ወይ እኔን ወይ የእኔን ቤተሰብ ወይ አባቱን ወይ አባቱን ዘር ነው የሚመስለው በጣም በሚገርማቸው ሁኔታ ነፍሳችንም ቁርጥ እግዚአብሔርን እንድትመስል ተደርጋ ነው የተፈጠረችው። ለምሳሌ እግዚአብሔር ረቂቅ ነው፣ ነፍሳችንስ ረቂቅ ናት። እግዚአብሔር ዘላለማዊ ነው፣ ነፍሳችንስ ዘላለማዊ ናት። ምሳሌ ናቷ ደግሞ እግዚአብሔር የዚህ ዓለም የሰማይ፣ የምድር፣ የሁሉ ገዢ ነው። እግዚአብሔር በታች የሚገዛው ማን ነው? ሰው አይደለም ግን፣ የሚገርማችሁ ሰው የገዛው ሰው ስለሆነ ብቻ ሳይሆን ያ እፍ የተባለው የህይወትስ ትንፋስ የገዢነት ስልጣን ስላለው ነው። ዞሮ ዞሮ በእኛ ውስጥም ሆኖ የሚገዛው እሱ ነው ማለት ነው። እዚህ ጋር እንድታስተውሉ የምፈልገው በምን አይነት ክብር እንደተፈጠርን ላሳስባችሁ እወዳለሁ። እግዚአብሔር እኛን የፈጠረ በክብር በእጁ እና በስትንፋሱ ለክብር ደግሞ በመንግስተ ሰማያት አብረን እንድንኖር ነው። ዛሬ እንዲህ በመሰለ ክብር ተፈጥረን ከክብራችን በታች ከአቅማችን በታች እየኖርን እንደሆነ ታውቃላችሁ። እናቶቻችን በድሮ ጊዜ እሳት ይጠቀሙና ለነገ የሚፈልጉት ከሆነ በአመድ ያዳፍኑትና ደግሞ ሲፈልጉት ያቀጣጥሉታል። እኛም በውስጣችን ያዳፈንነው ያ የእግዚአብሔር እስትንፋስ በእኛ ውስጥ ያለው ማድረግንም መፈጸምም የሚችል ነገር ነው። ስለዚህ ያዳፈንነውን የእግዚአብሔር ኃይል በጸሎት በጾም በስግደት በመቀስቀስ ከኛ አልፈን ለሀገራችን የምንበቃ ሰዎች መሆን እንችላለን። ዛሬ ዛሬ በሀገራችን ላይ የመጣው ውጥንቅጥ፣ በኑሯችን ላይ ያለው ዝብርቅርቅ፣ በጤናችን ላይ ያለው የጤና መዛባት ሁሉ የመጣው ከአቅማችን በታች እየኖርን ስለሆነ ነው። አንድ ምሳሌ ልስጣችሁ። አንድ በክራንች የሚሄድ ሰው ዲስብል የሆነ ሰው ክራንቹን ጥሎ ለመሄድ ለደቂቃ ያስባል? እንዴ አያስብም። እኛም ደካማ ሆነን እያለን ምርኩዛችን የሆነውን እግዚአብሔርን ጥለን እንዴት ነው የሚሳካልን? እንዴት ነው እንደ ሀገርስ የምንለወጠው? እንዴት ነው በኑሯችን ደስተኞች የምንሆነው? በነገራችን ላይ ደስታ ባለን ነገር የሚወሰን አይደለም። ደስታ ከውስጥ የሚመነጭ ከእግዚአብሔር ጋር በመሆናችን የምናገኘው ደስታ ስሜት ነው እና ውድ ኢትዮጵያውያን በጣም በማስተዋል እንድታየው ትፈልጋለሁ እና ይህንንም ቪዲዮ ደጋግማችሁ አዳምጡት። እውነትን የምነግራችሁ የሚያስጨንቃችሁ ነገር የሚያስጨንቅ ላይሆን ይችላል። እና ደግሞ የጨለማው ዓለም ገዢ ይሄንን ኃይላችንን አውቀን እንድንጠቀም አይፈልግም። ምክንያቱም እኛ ውስጥ ያለውን ኃይል መጠቀም ስንጀምር እውነት እላችኋለሁ የሚያስደስታችሁ ወይም ደግሞ ያስደስተኛል ብላችሁ የምታስቡት ነገር በሙላ አይደለም እናንተን ደስታ የሚሰጣችሁ። ምክንያቱም እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ተብሎ ተጽፏል። እውነት ነው። ይሄኛው ከጥቅስ በላይ ሆናችሁ ስታስቡት እውነት ነው። አንዳንድ ሰዎች በጣም ሀብታም የሆኑ የሚቀያየሩት መኪና ያላቸው፣ ነገር ግን ደስታ የሌላቸው ሰዎችን አውቃለሁኝ። ደግሞ በተቃራኒው ደግሞ በልቶ ማደራቸውን ብቻ የሚመኙ ነገር ግን አይምሮን የሚያልፍ ሰላም ያላቸውንም ሰዎች አውቃለሁኝ። ወደ ቻናል የቤተሰቦች እንዳተረፋችሁበት እርግጠኛ ነኝ። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። በሚቀጥለው ቪዲዮ እስከምንገናኝ እንሰራበት።